የዩትዩብ ጸብ ሲጀምር ባንዴ ነው፣ ሲያቆምም ባንዴ ነው። እንግዲህ በተለይ በቡታ ጅራው ይጸናል ይሄ ነገር ማለት ነው። የቡታ ጅራ ልጆች አንድ ሰሞን ነው ከፍቅረኛሞቻቸው ጋር የሚጣሉት፣ በተመሳሳይ ሰዓት ደግሞ ይታረቃሉ። ይሄ አንደኛው ማን ነው? አብርሽ ነው። አብርሽ ቤስት የተባለ የዩትዩብ ኮንቴንት ክሬተር ነው። እሱ በሚያመጣው ኮንቴንት በጣም ብዙ ዩትዩበሮች እየተሳተፉ ይገኛሉ። ዛሬ ደግሞ ይባስ ብሎ ሰሞኑን ሰውን ሲያቧጭቅ የነበረው ነገር ከነጺ ጋር ከች ብሏል። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። አብርሽ እኮ የታደለ ነው አሪፍ አይዲ ምንድን ነው? አሪፍ አይዲ አመንጭ ነው። እና እንዴ ሰሞኑን ነጺን ደግፎ ማለት ነው አብርሽን ጥብጥብ ሲያደረጉ የነበሩ ሰዎች አሁን ላይ ከነጺ ጋር እንዲፈሽግ ተዓመለኝ እያለ ሲመጣ የነጺ ደጋፊዎች እንዴት ናችሁ? ደህና ናችሁ ወይ አዋረድሽን እያሏት ይገኛሉ። እኔ በቲክቶክ አይቼ ነው ማለት ነው። አንቺ እኔ ከአንቺ ጋር ጥፍጥ ርግፍ ብያ አልቅሽ አዋረድሽን አሏት ማለት ነው። እና ብዙ ጊዜ ለዛ ነው በሰዎች ጣልቃ አንግባ፣ በሰዎች መካከል መግባት የለብን። እንደው ከገባንም አይቀር ደግሞ ሰላምን ሰብከን ለማስታረቀን ሞክር የምንለው ነዚህ ነው። አያቸው ሰው ቀሎ ይቀራል። አብርሽን ተሳደበ ሰው፣ ነጺን ተሳደበ አብርሽና ነጺ ዛሬ እጅና ጓንቱ ነው መጡ። አሁን የኔ ጥያቄ ቤተሰብ፣ ሩታ የት ነ ነጺ ቤት ይህኔም? ስኪን እርጉዝ ነች እኮ ደግሞ ታሳዝነኛለች። ይሄኔ ከሷም ከጀርባ ትኖርበታለች አይታወቅም እኮ እና ብዙ ጊዜ የሚታየውን ሁሉ አትመኑ የምንለው ለዚህ ነው። እንዴ ቪዲዮ ያለውን ብቻ እያመንን ለምን ጭንቅላታችን እንበጠብጣለን? ለምንስ ያልሆነ ነገር ፍርድ እንሰጣለን? እነሱ እንደሆነ አንድ ናቸው። እውነት ነው። ብዙ ጊዜ ማለት እናንተ ከዚህ ላይ ትፈጣጠራላችሁ ትጣላላችሁ ካሜራ ጀርባ ግን ያለው ነገር ሌላ ነው ለምንድን ነው እርስ በእርሳችሁ የምትጣሉ እያሉ በጣም ብዙ ሰዎች ሲመክሩ ያለው እና በትክክል ከካሜራ ጀርባ ያለው ሌላ ካሜራ ፊት ለፊት ያለው ሌላ እንግዲህ ነጺ መታለች ከአብርሃም ጋር ማለት ነው የስንት አመት ፍቅረኛ ነው እመብርሃን ትፍረድልኝ እያለች ባለፈው እንደዛ ጠብር ግፍ እያለ ስታለቅስ የነበረ አሁን ከሩታ ሞንጨቅ አድርገው ወይንስ ሩታ ምንድን ነው ምን ሆና ነው ሩታ የት ነች እዚህ ስቶሪ ላይም ስትለጥፍ አላየዋት ምኔማ